እንጀምራለን። ፕሮግራማችንን አሁን አጭር ቃል ነው የምናገረው ሰዓትም ስለሌለን፣ እንዲህ በሚል ሀሳብ ስር ነው የምናገረው። ኢየሱስ ክርስቶስ ቤተ ክርስቲያንን ያስቀመጣት ስፍራ፣ መልቀቅ የሌለባት ስፍራ፣ በዛ ዙሪያ ነው የምናገረው እና በቅድሙ እንትን እንዳንል ብድግ እንበል፣ ብድግ እንበል ነቃል ልትይሽ እና እሺ አሁን ቁጭ በሉ በቃ ኢየሱስ ክርስቶስ ቤተ ክርስቲያንን የሆነ ስፍራ ላይ አስቀምጧታል ከዛ በወረደ መልኩ ቤተ ክርስቲያንን ማሳየት አይቻልም የሆነ ቦታ ላይ አስቀምጧት ነው የሄደው ስለዚህ እዛ ደረጃ ላይ እዛ ሌቭል ላይ እንዳለች ተጠብቃ ነው መቆየት ያለባት። ማበላሸት አይቻልም፣ የሌለ መልክ ማሳየት አይቻልም፣ አቅመቢስ አድርጎ ማሳየት አይቻልም። እሱ እሱም ቶሎ ተናግሬ ይሄዳል። ባለፈው የኔ ቤተክርስቲያን እያለ የተናገረውን ስናገር ነበር እና ቤተክርስቲያንን ኢየሱስ ክርስቶስ የሆኑ ሊታዩ በደንብ ሊጨበጡ የሚችሉ ቦታዎች ላይ ስፍራ ላይ አስቀምጧት አደራ ብሎ ሄዷል። እና ያቺ ቤተክርስቲያን እዚህ ቦታ ላይ እንደሆነች መቆየት የምትችለው የሚከተሉት ለምሳሌ ብዙ ናቸው ነጥቦቹ፣ ግን ጊዜ ስለሌለ አራቱን፣ እነኚህ የሚከተሉትን ነገሮች እያደረገች መቀጠል ስትችል ነው። አንድ ጊዜ የሆነ አስተማሪያችን ምናለ እዛ ዩኒቨርሲቲ ስማር ሲጠይቅ መልስ ለመስጠት ሲሞክሩ ተማሪዎች በቃ እንግሊዝኛው ብልሽት ሹት ይወጣል፣ እና መረዳት ሁሉ አልቻለም። ከዛ ምናለ እባካችኋለሁ አስቆመና ሁሉንም ዩኒቨርሲቲው የሆነ ደረጃ ላይ ነው ያለው፣ እና አትጎትቱት ወደታቸው እናንተ፣ ወደ ላይ እያነበባችሁ ዜና አዳምጡ፣ ወረቀት አንብቡ ኒውስ ፔፐር አርቲክልስ አንብቦ ትንሽ ወደ ላይ ከፍ ለማለት ሞክሩ እንጂ አትሳቦት ወደታች አለ። ኢየሱስ ክርስቶስ ቤተክርስቲያንን የሆነ ቦታ ላይ አስቀምጧታል። በግርግር ግን ወደታች ቁልቁል ለማውረድ እንዲህ አይነት ሙከራዎች በቃ እየጠሩ መሄድ አለባቸው፣ ከየቸርች ውስጥ እየተስተካከሉ መሄድ አለባቸው። ሰው አሁን ምን አድርጉ ብሎ ነው የሄደው? ልክ ሊሄድ ሲል ያዘዘው ነገር አለ። አሁን ቤዚክ ነገር ነው የምናገረው። ጥልቅ ያለ ሚስጥር ነገር አላወራም። ግልጽ የሆነ ነገር አንደኛው ቤተክርስቲያን ዋነኛው ስራዋ የማቴዎስ ወንጌል ማነው? ሐዋርያት ስራ ምዕራፍ ሁለት ላይ ቴዲ እስከዛ ታወጣለ ቁጥር 36 ጀምሮ እና ዋነኛው ስራዋ ቤተክርስቲያን ወንጌልን መስበክ ነው። ሁላችንም እንደምንስማማበት ወንጌልን መስበክ ነው። ወንጌል በስነ ስርዓት መሰበክ አለበት። ይህንን እናውቃለን። ግን የትኛው ወንጌል ነው ልናገር መፈለግ? የትኛው ወንጌል ምን የሚለው ወንጌል ነው መሰበክ ያለበት? ኢየሱስስ ከመሄዱ በፊት ስበኮ ያለው ምን አይነቱን ወንጌል ነው? እስቲ ቁጥር 36 ጀምሮ አንብበልኝ። እንዲህም እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ስለዚህ መጀመሪያ ኢየሱስ ክርስቶስን እንደተሰቀለ፣ እንደሞተ፣ እንደተነሳ የሚናገር ግልጽ ወንጌል ሆኖ ከዛ ቀጥል። ይህንንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስና ሌሎች ሐዋርያትም ወንድሞች ሆይ ምን እናድርግ አሏቸው። እሺ ስለዚህ ወንጌሉን ሲሰብክ ልባቸው ምን ይላል? ልባቸው ተነካ። ከዛ በኋላ ልባቸው ሲነካ አንድ ጥያቄ ጠየቁ። ምን እናደርግ፣ ምን እናደርግ ብለው ጠየቁ ሐዋርያትን። ምን እናደርግ? እሺ፣ አሁን የነገርከን ነገር ልባችንን በጣም ነክቶታል። መለወጥ እንፈልጋለን። አዲስ ፍጥረት መሆን እንፈልጋለን። አዲስ ጉዞ መጀመር እንፈልጋለን። ምን እናደርግ ብለው ሲጠይቋቸው፣ አሁን ጴጥሮስ ያለውን አዳምጡ እንግዲህ ከላይ ጀምሮ ስታዩ ከነ ማናቸው ከነ ስቲፋን ከነ ዮሴፍ ከነማ ከነማ አምጥቶ ብሉይ ላይ የነበረውን በሙሉ እንዲህ ተርኮላቸው አምጥቶ ነው ኢየሱስ ጋር ሲደርስ ስለ ኢየሱስ መሞትና መነሳት ሲናገራቸው ያኔ ነው ልባቸው የተነካው። ምንም ነገር አልቀየጠም። ምንም ነገር ውስጡ አልጨመረም፣ አልደባለቀም። ጴጥሮስ ተጠንቅቆ ንጹሕን ወንጌል ነው የተናገሩ። ንጹሕ ክሊን የሆነ ወንጌል፣ የሚያደነው ከእሳት ፍርድ የሚያወጣውን ወንጌል ነው የተናገሩ። ምን እናደርግ ብለው ሲጠይቁት ምንድን ነው ያለው? ንስሐ ግቡ ኃጢአታችሁ የሚሰራኝ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ እሺ፣ ንስሐ ግቡ አለ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁም ተጠመቁ ካለ በኋላ የመንፈስ ቅዱስ ስጦታን ትቀበላላችሁ። አሁን ንጹህ ወንጌል ተመልከቱ፣ ንስሐ ግቡ አለ። ሌላ ምንም ታገኛላችሁ አላለም። ብሏል ብሏል ይሰጣችኋል ብሏል እንካችሁ ብሏል ብሏል ያዝ አይዞ ትበላለ ትጠጣል ብሏል አይልም። ነስሐ ግቡ አለ። የመጀመሪያው ዩተርን ማድረጊያውን ነገራቸው እና ከዛ በኋላ ምን አለ? የመንፈስ ቅዱስን ስጦታ ትቀበላላችሁ። ይሄንን እንዳረሱ የመንፈስ ቅዱስን ስጦታ ትቀበላላችሁ። ሳይቀበሉ መቅረት የለም። ቸርች ውስጥ የመንፈስ ቅዱስ ስጦታዎች አሉ። ከዚያስ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ ወደ እርሱ ለሚጠራው በሩቅ ላሉ ሁሉ ነውና ይላችሁ። የተስፋው ቃል ለእናንተ ብቻ አይደለም። ይቀጥላል ትውልዱን ሁሉ እያለፈ በሩቅ ላለው እዚህ ላሉት በሙሉ ይቀጥላል፣ እስከ ፍጻሜ። እኒህ እያለ ይቀጥልና ከዛ ምን አለ መጨረሻ ላይ በብዙ ሌላ ቃልም መሰከረ፣ ከዚህም ጠማማ ትውልድ ዳኑ ብሎም። ከዚህ ምን አይነት ጠማማ ትውልድ የሚያድን ነው ወንጌል። ምን አይነት ነው ጠማማው ትውልድ? በዚያን ጊዜ አሁንም ብዙ የተጣመመ የተጣመመ ወደ መንገድ አያደርስም ማለት፣ ቀጥ ማለት አለ። የተጣመመ ትውልድ አለ። ከዚህ ጠማማ ትውልድ ምን አድርጉ ዳኑ። ከዚህ ጠማማ ትውልድ ዳኑ። እነ ጳውሎስ ሲሰብኩ ብዙ ጠማማ ትውልድ አይቷል፣ ብዙ ጠማማ ሰዎች አይተዋል። እንደነ ዲሜጥሮስ አይነት ጣዖትን በቅርጻ ቅርጽ እንዲህ እየሰሩ ማን ነው ያስሙ እየሸጡ ቢዝነስ እየሰሩ ወንጌል አካባቢውን እንዳይደርስ የሚያደርጉ ከእንዲህ አይነት ጠማማ ትውልድ ዳኑ። ኢየሱስ ምንም ወንጌል ቢነግራቸው አልፈልግም ብለው የሆነ ሃይማኖት እንትን አድርገው ወንጌሉን የሚገፉ ከእንዲህ አይነት ጠማማ ትውልድ ዳኑ። ለወንጌል ከማይሆን ጠማማ ትውልድ ለእነኚህ ለአዳዲሶች እኮ ነው እንዲህ የሚላቸው፣ ከዚህ ጠማማ ትውልድ ዳኑ። ከዚህ ጠማማ ትውልድ ሲዳን ነው ወንጌል ተቀበለ አንድ ሰው የሚባለው፣ እንጂ የሆነ እኔ እኮ እዚህ ውስጥ በፈልግ ብፈልግ የሆነ ጊፍት ነገር ፕሮሚስ ነገር አጣው እንትን ይሄ እንካችሁ አካፍላለሁ በ ወይ ደግሞ እንዲህ ትሆናለ እንዲህ ከፍ ትላለህ፣ ምን አለ የሚል ነገር ብፈልግ ብፈልግ አጣሁ። ይታያችኋል። እዚህ ውስጥ ይሄ ነው ወንጌሉ። ይሄንን ወንጌል እየሰበከች ትቀጥላለች ቤተ ክርስቲያን። ይሄንን ስታደርግ ኢየሱስ ያስቀመጣት እዛ ስፍራ ላይ ቆይታ ትጠብቃለች። ከቀየጠችው ከቆሻሻው ጋር ቤተ ክርስቲያን እኮ አትወርድም። ያንን የሚያደርጉ እየወረዱ ይቀጥላሉ። ሁለተኛ ቤተ ክርስቲያን ኢየሱስ ክርስቶስ ያስቀመጣት ቦታ ላይ ሆና መጠበቅ እዛው ላይ ፍላ የሆና መቆየት ከፈለገች፣ ወንጌሉን ያመኑትን ደቀ መዝሙር ታደርጋለች። አሁን ደቀ መዝሙር ሲል ዝም ደቀ መዝሙር አይደለም። ደቀ መዝሙር ማለት ደቀ መዝሙር ማለት ማቴዎስ 28 ላይ ታወጣልኛል፣ ሉ ቁጥር 19 ደቀ መዝሙር ማለት የሚከተል የኢየሱስ ክርስቶስን ትምህርት የሚከተል የሚያምን ብቻሰን የሚከተልም ነው። እስቲ አንብብልኝ 19ና 20። ኢየሱስም ቀረበና እንዲህ ብሎም ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቋቸው ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው ደቀ መዛሙርቴም አድርጋቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ቤተ ክርስቲያንን ታደርጋለች። ምን ማለት ነው? ደቀ መዝሙር ማድረግ ማለት ሌላ ምንም ነገር ማስተማር አይደለም። ኢየሱስ አገልግሎቱን ከጀመረ እስከሚያድረግ ድረስ ያስተማረውን እሱን ማብላት ነው። ለመጡ ሰዎች እሱን ብቻ ንጹሑን ትምህርት ማስተማር አንድ ሰው ደቀ መዝሙር ሳይሆን ኳየር ቢሆን አንድ ሰው ገና ደቀ መዝሙር ሆኖ ሳይጨርስ ይሄንን ወንጌል ተመግቦ ሳይጨርስ የቤተ ክርስቲያን ሽማግሌ ቢሆን ያቺ ቸርች አንድ የቀኗን አን ተጠብቅ ትርምስምሷን ያወጣታል። ያ ሰው ደቀ መዝሙር ሆኖ መጨረስ የግድ ነው። የዚህ የዚህ ኢየሱስ ለምንድን ነው ሶስት ዓመት ኢንቨስት ያደረገው እነኛ አስራ ሁለቱ ላይ ያውም አንዱ አመለጠው አንዱ አመለጠው መጽሐፍ ቅዱስ ላይ ሌባ ነው ተብሎ እስኪጻፍ ድረስ ሌባ ነበር። ሶስት ዓመት ከኢየሱስ ጋር አብሮ የነበረው ሌባ። አይከብድም። አሁን እኮ ካሉ ፓስተሮች ምናምን ጋር ከኢየሱስ ከራሱ ጋር ሆኖ ሌባ ነበር። አንዴ ሶስት ዓመት ሙሉ ያውም የሶስት 3 ዓመት ኮርሱን ከጨረሰ በኋላ ነው ሌብነቱም የተገለጠው የጠፋው። እስከዛ ግን መሀል ላይ ምንም አልተደረገም። ስለዚህ ቤተ ክርስቲያን ደቀ መዝሙር ማድረግ አለባት። ውስጧ ያሉ ሰዎች በሙሉ ደቀ መዛሙርት እስኪሆኑ ትምህርታቸውን መጨረስ አለባቸው። ወንጌሉ በስነ ስራ ማቴዎስንም፣ ማርቆስ፣ ሉቃስ፣ ዮሐንስን። ምክንያቱም ዮሐንስ ያላየውን ሉቃስ ጽፏል። ሁሉንም በደንብ አድርገው ተምረው መጨረስ አለባቸው። አራቱንም ወንጌል በደንብ አንደርስታንድ አድርገው እያመኑት፣ እያደረጉት ያኔ ደቀ መዝሙር ሆኑ ይባላል። ከዛ በኋላ ነው ወደ አገልግሎት የሚገባው። ደቀ መዝሙር አድርጓቸዋል። ቤተ ክርስቲያን ደቀ መዝሙር እያደረገች ሰዎችን ሙሉ ደቀ መዝሙርነት ደረጃ ላይ እያደረሰች ከዛ በኋላ እንደምትቀጥል ከሆነ ኢየሱስ ያስቀመጣት ስፍራ ላይ ሆና መቆየት ትችላለች። ሌላኛው፣ ሶስተኛ ቤተ ክርስቲያን በክፉ ኃይላት፣ በጨለማ በጠላት ኃይላት ላይ ያላትን ፖዚሽን ማወቅ አለባት። አለበለዚያ አሁንም ወርዳ ነው የምትታየው። አሁንም ቴዲ ታነብልኛለህ፣ ማቴዎስ 16 18 ላይ በክፉ ኃይላት ላይ ያላትን ፖዚሽን ካላወቀች ቤተ ክርስቲያን ዊክ ዊክ፣ በቃ እንዲህ የምታንቀላፋ የምትመስል ፈሬዎች የተሰበሰቡበት እሺ አንብበው። 16 18 እኔ የምልሃለው አንተ ጴጥሮስ፣ በዚች አለት ላይ ቤተ ክርስቲያንን እሰራለው፣ የገሃንም ደጆች አይችሏትም። ባለፈውም አንብበልኛል። ይህንን እኔ እስክናገር ሁለተኛና ሌላ ደግሞ ሉቃስ 1 19 ታወጣልኛለ። አንተ ጴጥሮስ፣ በዚች አለት ላይ ቤተክርስቲያንን እሰራለው፣ የገሃንም ደጆች ምን አይሏትም? አይችሏትም። የገሃነም ደጆች የማይችሏት የገሃነም ደጆች የማይችላት ማህበር ነው መሆን ያለባት። ቀርቷል ያኔ እና ይሄንን አንብብልኝ አሁን ያልኩ 8 ይሄ በጣም ዋና ነገር ነው። የሚገርማችሁ ነገር እዚህ እዚህ ሀገር እዚህ ሀገር ከመጣው ብዙ ሰዎች ነፃ ሲወጡ አላይ። እውነት ነው የምናገሩ። ምዕራፍ 16 ቁጥር 18 ላይ አይደለም። ምዕራፍ 16 18 ኖ ይቀርታል። ሉቃስ 10 19። እኔ ነኝ አሳሳትኩ። ሉቃስ 10 19 እኑ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። በቃ ምንና ምንን? እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል በስንቱ ላይ ሁሉ ላይ አይደል? የሚለው ሁሉ ላይ። እዛ ሰፈር ያለው ግን ኃይለኛ ነው የሚባል ኤክሰፕሽን የለም። ሁሉንም በቃ ሁሉም ላይ ስልጣንን ምን ብያቸዋል? ምን የሚያደርጋችሁ የለም፣ የሚጎዳችሁ የለም። ቤተ ክርስቲያን እዚህ ደረጃ ላይ ነው መሆን ያለባት። ከዚህ ወርዳ ከታየች ጤናማ አይደለችም። አንዳንድ ሰዎች ዝቅ ይለው ያነቡና ነገር ግን ክፉ መናፍስ ስለተገዙላችሁ ደስ አይበላችሁ የሚለውን ይሉና ያችን ጎትተው አውጥተው ሊያዳክሙት ይፈልጋሉ። ኖ ኖ እሱ ያለው ከዚህ የሚበልጥ ነገር እንዳለ ነው። ቀጥሎ ይነገራቸው ስማችሁ በሰማይ መዝገብ ስለተጻፈ በዛ ደስ ይበላችሁ። ያ ነው ዋነኛው የደስታው ምንጭ፣ እንጂ ይሄኛውን ግን ተዉት አላለም። ስልጣን ሰጥቻችኋል። ስለዚህ ቤተክርስቲያን ይሄን ቅድም እንዳልኳችሁ ብዙ እንዲህ አይነት ነገር አላይም። እኔ በበኩሌ አላይም። አሁን ከጠላት ሰዎች ሲላቀቁ ብዙ አናይም። አደለ? እናያለን። አናይም። የሆነ የተለቀቀ እንትን አለ። የተቀመጥንበትን ስፍራ ወርደ ነው አለ ወደ ታች። ይሄ መጽሐፍ ቅዱስን እንደዚህ ስታጠኑ ልክ እንደ ፖለቲካው በዓለም እንዳለው ፖለቲካ በጣም የሚጋጩ የሚዋጉ ኃይላት ሲሰለቻቸው ወይም ደግሞ አሸናፊ ሲጠፋ ፒስ ቶክስ ይሉና የሰላም ስምምነት ወይም ደግሞ ሲዝ ፋየር ይሉና ተኩስ አቁም ይፈራረማሉ። ኢየሱስ ልክ ሊያደርግ ሲል ካቃታችሁ ተፈራረሙ ብሎ ነው። ሄደው እስከ መጨረሻው እየደመሰስ ሂድ ነው እስከምመለስ ድረስ። አለበለዚያ እኔ የሰጠውን ስራ እየሰራ አይደለም ነው። ምንም የሚቆም ውጊያ የለም፣ ምንም ስምምነትም የለም። ልክ እንደዛ የተደረገ ይመስል ተኩስ ቆሟል። አሁን ጸጥ ዝም በየጨርሱ፣ ጸጥ ብሏል። አብዛኛው ዝም ምንም ነገር የለም። በቃ ኢየሱስ እንዲህ አይነት ቦታ ድብዝዝ ያለ ቦታ አስቀምጧት አይደለም። ሄደው እንደውም እንኳን ተኩስ አቁም አይደለም፣ አግሬሲቭ በሆነ መልኩ በያሉበት እየሄደች ነው የምታጠፋቸው። ልክ እንደነ ጳውሎስ ሄዶ የሟርተኝነት መንፈስ ያለባትን ሰፈር ውስጥ የተከበረችበትን እኮ ነው እዚህ ጀበናዋ አንደር ምንብላ ምን ብላ እያጓራሽ የምትናገር ትንቢት ምትናገር ሴትዮ አንዴ ሲለው ጭው ብሎ ወጣ። እንዴት እንዴት አደረጋ። በየቦታው እንዲ ናቸው እነሱ። ቤተክርስቲያን አግሬሲቭሊ ነው ክፉ ኃይላት ላይ መገለጥ ያለበት። እየገባችሁ ነው አይደለም? እዚህ የቸርች የአንደኛ ክፍል ትምህርት ነው አሁን የምናገር ያለ መጨረሻ ላይ አንደኛ ቆሮንቶስ አስራ ሁለት ላይ ታወጣልኝና እሱ ላይ ይናገራለው። ወደ ማብቄ እየደረስኩ ነው። ሌላ የመጨረሻው አራተኛው ቤተ ክርስቲያን ቅድም መጀመሪያ ላይ እንዳልኩት ንስሓ ግቡ አጢአታችሁ ይሰረይ ዘንድ፣ ከዛ በኋላ የመንፈስ ቅዱስን ስጦታ ምን ትላላችሁ፣ ትቀበላላችሁ አለ። ይህንን ሁሌ ማስታወስ ያስፈልጋል። የመንፈስ ቅዱስ ስጦታዎች የሌላት ቤተ ክርስቲያን የለችም። ቤተ ክርስቲያን ወልዚ ናት። በመንፈስ ቅዱስ ስጦታዎች መሆን ያለበት እንደዛ ነው። ዝም ያለች አደለች ዝም በቃ ልኩሽሽ ብላ የሆነ ጥቁጭ አለች። ቀስ ብላ በጥንቃቄ ዘምራ ሹልክ ብላ ቤቷ የምትሄድ አደለች ጨለማውን ደረማምሳ አብርታ አሸንፋ ምን ብላ ነው የምትሄደው? ምን ይላል ቴዲ፣ አንደኛ ቆሮንቶስ 12 ቁጥር አንድ ላይ ስለ መንፈሳዊ ነገር ወንድሞቼ ታውቁ ዘንድ እወዳለሁ። እሺ፣ ስለ መንፈሳዊ ነገር ወንድሞቼ ታውቁ ዘንድ እወዳለሁ። ጳውሎስ ይሄንን የሚናገረው ይሄ በነገራችን ላይ አንዳንዶች እንዲላሉ ለሐዋርያት ብቻ ነው የተሰጠ ይሄ ምልክቶችን ማድረግ እንደዚህ ለሐዋርያት ብቻ ነው ይላሉ። እና ለእነሱ እኮ ጳውሎስ እኮ ለቆሮንቶስ ሰዎች ነው የሚናገረው ሐዋርያት አይደሉም እነሱ እንዳለ ለቸርቿ ይሄንን ታውቁ ዘንድ መንፈሳዊ ነገር ታውቁ ዘንድ እወዳለሁ አለና ከዛ ቁጥር አራት ላይ ሄድና፣ እስቲ አንብቡ። የጸጋ ስጦታ ልዩ ልዩ ነው። ይሄ የጸጋ ስጦታ ልዩ ልዩ ነው። ከዛ መንፈስ ግን አንድ ነው። እሺ። አገልግሎት ልዩ ልዩ ነው። ኦኬ። ጌታ አንድ ነው። አሰራር ልዩ ልዩ ነው። ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ይቀጥል። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። እሺ አሁን በደንብ አድርጋችሁ አዳምጦ መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። እያንዳንዱን ስጦታ እንናገራለን። አሁን ከቴዲ ጋር ሆነን ቀጥል እስቲ። ለአንዱ ጥበብን መናገር በመንፈስ ይሰጠዋል። ሰማችሁ? ለአንዱ ምን ይሰጠዋል? ጥበብን መናገር በመንፈስ ይሰጠዋል። ለማ እዚሁ ስላለው እስቲ ቀኝ እጃችሁን አንሱና አሜን በሉ። ለአንዱ ጥበብን መናገር በመንፈስ ይሰጠዋል። አሜን እንደገና ቀጥል ሌላስ? ለአንዱም በዚያ መንፈስ ኖውሌጅ እውቀትን መናገር ምን ይለዋል? አሜን በሏ። ከዛስ ለአንዱም በዚያው በዚያው በመንፈስ ቅዱስ እምነትን ይሰጠዋል። አሜን። እምነት ማለት ይሄ ዝም ብሎ የሚያንፈራግጠው አይደለም። በቃ ሲል ነገሮችን የሚቀይር እምነት። ሌላስ? ለአንዱም በአንዱ መንፈስ የመፈወስ ስጦታ ሰማችሁ። ለአንዱም በዚያው መንፈስ ምን ማድረግ የመፈወስ ስጦታ። ለዚህ ቸርች እኮ ነው። አሁን በዚያው መንፈስ የመፈወስ ስጦታ ይሰጣል። አሜን። እስቲ እጃችሁን አንሱና፣ ከዛስ ለአንዱም ተአምራትን ማድረግ፣ ለአንዱም ምን ማድረግ ሚራክል፣ ተአምር ማድረግ። ስለ እናንተ ነው ማወረው። አሜን በሏ። ሌላስ ለአንዱ ደግሞ ፕሮፌሳይ ማድረግ ትንቢትን መናገር፣ እዚህ ላለው እኮ ነው። እጃችሁን ወደ ላይ። አሜን፣ እሺ። ላንዱም መናፍስን መለየት። አያልቅም እኮ ታያላችሁ፣ ብዛቱ። አንዱም ከሌላ አደገኛ ነው። ለአንዱ ደግሞ ምን መለየት፣ መናፍስን መለየት። እጃችሁን አንሶ ወደ ላይ። ላንዱ መናፍስን መለየት። አሜን፣ እሺ። ለአንዱ በልዩ አይነት ልሳን፣ ሁሌ የሆነች የተሸመደደች አንድ መስመር አይደለችም። በልዩ አይነት ልሳን መናገርን መንፈስ ቅዱስ ይሰጣል። እስኪ ቀኝ እጃችሁን ወደ ላይ። አሜን፣ እሺ። ለአንዱም በልሳን የተነገረውን መተርጎም። እየሰማችሁን? አሁን ከተወለድን ጀምሮ ያልሰማነውም ሁሉ ስጦታ አለ እዚህ ውስጥ። በልሳን የተነገረውን መተርጎም፣ ማን ሲተረጉም አንድ ሰው ሰምቻለሁ? እኛ በልሳን የተነገረውን ምን ማድረግ መተርጎም። እንዴ ይሄም አሜን ያስፈልገዋል። እስ ቀኝ እጃችሁ ነው ወደ ላይ በልሳን የተነገረውን መተርጎም። አሜን እሺ ይህ ሁሉ ግን እያንዳንዱ መንፈስ እንደሚፈ ለያንዳንዱ ለብቻው እያካፈለ ያደርጋል። በቃ ለእያንዳንዱ እዚህ ውስጥ ላሉት እያካፈለ ለእያንዳንዳችሁ እንካ እያለ እኔ እኔ ይሄንን ነው የምፈልገው። ሌላ አይደለም የሚባል ነገር የለም። እየመጣ እሱ እንደፈለገ ነው፣ እንካ። አይ እኔ ትንቢት መናገር ነው አሁን እሱ ነው አስፈላጊው፣ አይደለም የሚባለው። ኖ ኖ ኖ። እንካ፣ ይሄኛው እንካ፣ እያለ እሱ ይሰጣል መንፈስ ቅዱስ እንደፈለገ። ስለዚህ ይሄንን ለመውሰድ መለመን ነው መፈለግ ማንኳኳት ነው የሚለው መጽሐፍ ቅዱስ። መንፈስ ቅዱስ ይሰጣችኋል አለ የሚለው እሱ ነው ይዞ የሚመጣው። ቤተ ክርስቲያን ዌልዚ ናት ሪች በመንፈስ ቅዱስ ስጦታዎች። ሁለት ደቂቃ ቀርቶኛል ሶስት ደቂቃ ቀርቶኛል። ቶሎ ብዬ ጨርሳለሁኝ። መጨረሻ ላይ ቴንክዩ ቴዲ ይጨርሳል አገልግሎት የዛሬዋን ሐዋርያት ምዕራፍ ሶስት ላይ አንድማ ያነበብኩት ሁሌ ከድሮ ጀምሮ የሚገርመኝ ክፍል አለ። ጴጥሮስ እና ዮሐንስ በዚያች ስፍራ ያልፉ ነበር እና ያ መራመድ የማይችለው ሰው ታስታውሳላችሁ አይደለም? ቁጭ ብሎ ይለምን ነበር። ከዛ ጴጥሮስ አንድ ነገር ነገረው። ወደ እሱታ ተጠጉና አጠገቡ ሲሉ ያው የለመደው ሰዎች ሳንቲም ጣል አርገውለት ይሄዳሉ። ሲጠባበቅ ጴጥሮስ ወደ እኛ ተመልከታል። እነኝህ በደንብ አርገው ሊሰጡኝ ነው ብሎ ሲል ጴጥሮስ አንድ ነገር ተናገር። ይችም ብቻ ይጨርሳሉ። የምሰጥህ ምንና ምን? ውሸቱን ነው የለውም። የግድ ጴጥሮስን ሀብታሙን እንበለው የለውም ከሌለው የለው። ግን አለው እስካሁን አግኝተህ የማታውቀውን ነገር ነው የምሰጥህ። ኪሴ ባዶ፣ ዋሌቴ ባዶ ቢሆን አለ አሁን የምሰጥህ ግን ምን እንደሚያረግህ አለና ያለውን ሀብት አካፈለው። ይሄ ነው ዌልዝ። ቤተክርስቲያን ያላት ሀብት ይሄ ነው ለሌሎች እንኩ ብላ ስታካፍል ልክ ይሄ ሰውዬ ሙሉ እንደሆነ እንደዛ ይሆናሉ ሰዎች። ተሸክመውት ጴጥሮስና ዮሐንስ ይሄንን ሀብት አጠራቅመው ሰብስበው ኢየሱስ ሶስት ዓመት ሙሉ ዲፖዚት ሲያደርግላቸው የነበረው። ከዛ ደግሞ መንፈስ ቅዱስ መጥቶ የጨመረባቸውን ሀብት ይዘው ሲዞሩ ደስ ብሏቸው ነው የሚዞሩት። ከዛ ይሄንን ሰው እያገኙና ከዚህ ሀብት እንካ ብለው ሲሰጡት ብድክ ብሎ ሙሉ ሰው ጤነኛ። እሱ ብቻ እኮ አይደለም፣ ያ ሲሆን ያዩ ብዙዎች ደግሞ መጡ። ቤተ ክርስቲያን ሀብቷ ይሄ ነው። ይሄ ሀብት የሌላት ቤተ ክርስቲያን ባዶ፣ ኢየሱስ ያስቀመጣት ስፍራ ላይ ሳይሆን ከዛ ወርዳ፣ ታች ወርዳ የቤተ ክርስቲያንን ኢሜጅ እያበላሸ ያለ ግሩፕ ነው። ኢየሱስ ክርስቶስ ባስቀመጠው ስፍራ ላይ ቤተ ክርስቲያን ባስቀመጣት ስፍራ ላይ ተቀምጣ ልትቆይ ይገባል። እነኝህ ሁሉ እንዲሆኑ እንግዲህ መለመን መለመን ሆነ። ይመጣል፣ በደንብ ይመጣል። ያየናቸው ለምነው የተቀበሉ ናቸው። አጭር ጸሎት አድርገን እንጨርሳለን። ብድግ ብለን እስቲ አንድ እንጸልይ። ይህ ሀብት በኢየሱስ ክርስቶስ ስም ወደዚች ቤተ ክርስቲያን ይምጣ። ይህ የመንፈስ ቅዱስ ሀብት የሚፋወስ ነፃ፣ የሚያወጣ፣ የሚባርክ፣ ኃይልን የሚሰጥ፣ የጸጋ ስጦታዎችን የሚሰጥ ይህ ኃይል በኢየሱስ ክርስቶስ ስም ወደ ቤተ ክርስቲያን ይምጣ። ይህ እሳት ወደ ቤተ ክርስቲያን ይምጣ። ይህ ኃይል ወንጌልን፣ ንጹሕን ወንጌልን ወንጌል የሚያሰብክ ኃይል ይምጣ። ይህ የሚፈውስ ተአምር የሚያስደረግ ኃይል ይምጣ በኢየሱስ ክርስቶስ ስም። የክፋት ኃይላት ከዚህ በኋላ በኢየሱስ ስም ተጠራረጉ፣ በኢየሱስ ክርስቶስ ስም በኢየሱስ ስም። እግዚአብሔር አምላክ ሆይ እናመሰግናለን፣ ስለዚህ ሰዓት ክብር ለስም ይሁን። ንጹሕን ወንጌልህን ይዘን እንድንቀጥል እርዳን። በጌታ በኢየሱስ ክርስቶስ ያዳንከን ያተረፍከን አንተን እንድንመስል የወደድ አሁን ደግሞ ኃይልህን ስጦታህን በዚች ቤተ ክርስቲያን ውስጥ ለምታበዛ እናመሰግናለን። የሚፈውሰው ኃይል ይምጣ፣ የሚቀድሰው ኃይል ይምጣ፣ ነፃ የሚያወጣው ኃይል ይምጣ፣ ኃይልህ ይምጣ። በኢየሱስ ክርስቶስ ስም አሜን።